ጋዛ ሰላም፣ ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሐማስ የእንግሊዝ መንግሥት ከአሸባሪነት መዝገቡ ይሰርዘው ዘንድ መጠየቁን እንዲሁም በጋዛ ሰርጥ ስለቀጠለው ጦርነት የተባበሩት መንግስታት ድርጅትም ሰሞኑን ባወጣው መግለጫው የጋዛ ሰርጥን ምድር ኪሊንግ ፊልድ ሲል መጥራቱን ወዲያም ይሄ የጋዛ ሰርጥ ጦርነት የእዝራኤል ሁለተኛው የነጻነት ጦርነት ነው ተብሎለታል። አረ እንዴት ስንል ጥያቄ አንስተናል። ከዚያም ወጣ ስንል በሩሲያና ዩክሬን ጦርነት ከ150 በላይ የቻይና ወታደሮችና ህልቆ መሳፍርት የሌላቸው የሰሜን ኮሪያ ወታደሮች መሳ ለመሳ ሆነው ከሩሲያ ጦር ኃይል ጋር ወግነው እየወጉኝ ነው ስትል ዩክሬን መክሰሷን፣ እንዲሁም የዩክሬን የሰው አልባ የጦር አውሮፕላን የሩሲያውን ቲዩስቲኒቲ አምስትሪ ቦምብ ጣይ አውሮፕላን ማውደሙን፣ ወዲያም በአሜሪካና በሩሲያ መካከል ሁለተኛው ዙር ውይይት በኢስታንቡል መጀመሩን ዘልቅ ቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ያወቀን ጨነቀው ይላል ኢትዮጵያውያኑ አበው ወይም ምን በላ ሲሉት እንግዳ፣ ምን ለብስ ሲሉት ዕዳ አይሏል ሀገሬው ሰው። ጦርነት መፍትሔ ሆኖ የሚመረጥ ከሁሉም አማራጮች በልጦ የሚወሰድ ጉዳይ አይደለም። ስለ ጦርነት መዘዝ፣ የሕያውያን ፍጥረታት መጥፊያና የቁስ መውደሚያ ስለ መሆኑ ከሰው ልጅ በላይ ይረዳል ተብሎ የሚታሰብ ሌላ የእንስሳ ዝርያ ይኖር ይሆን? ጦርነት በምንም መልኩ ለየትኛውም አማራጭ ሆኖ የሚቀርብ ጉዳይ አይደለም። ይህንንም ደግሞ ከሰው ልጅ በላይ የሚሰብከውና መኖር ያለበት ፍጡር ማንም የለም። የጦር መሳሪያ ጋጋታ፣ የቃላት ስብራትና ስድብ፣ ግጭትና እንካሰላንትያ ሁሉ ነፍጥ ሲያማዝዝ የሰው ልጅን የሚያህል ትልቅ አዋቂ ፍጥረት ቆሞ ሚዛኑ ወድቆ ጦርነት ውስጥ ሲገባ ማየትን የመሰለ አስከፊ መዘዝ የለም። ስለ ጦርነት ጉዳይ ስናነሳ በዚህ ዘመን የጦርነትን አስከፊ ዳፋ ለመግለጥ ከጋዛ ሰርጥ የኢዝራኤልና የሐማስ ጦርነት በላይ ወዲያም ከምሥራቅ አውሮፓው የሩሲያና ዩክሬን ጦርነት በላይ በምሳሌነት የሚቀርብ ሌላ የጦርነት ማዕበል ወደ አንደኛውና ወደ ሁለተኛው የዓለም ጦርነት ወይም ወደ ቀዝቃዛው ጦርነት ዘመን ማማተር አይጠበቅም። የጋዛ ሰርጥ ጦርነት ከሃምሳ አንድ ሺህ በላይ ፍልስጤማያንን ሕይወት መቅጠፉ ሲነገር አስራ አንድ ሺህ የሚሆኑት ደግሞ ምናልባትም ሞተዋል የሚል መርዶ እያጋደለ እየተነገረባቸው ነው። ከአንድ መቶ አስራ ሦስት ሺህ በላይ በጽኑ ቆስለዋል። ያ የጋዛ ሰርጥ ምድር ጦርነት የእስራኤልንም ኃይሎች ቢሆን በተመሳሳይ ቁጥራቸው አይገለጥ እንጂ መብላቱ አልቀረም። ጦርነት ማለት ይሄ ነው። ለጦርነት መግፊያ የሚውለው የጦር መሣሪያና ጥይት መስሪያና መግዣው፣ ለዚያ ጦርነት ማስኬጃ የሚውለው የነዳጅና የስንቅና ትጥቅ ጉዳይ የሀገርን የምጣኔ ሀብት እስከ ሀገር ዜጎች ሕይወት እምሽክ አድርጎ ዋጥ ስልቅጥ አድርጎ አመድ የሚያደርግ ነው። የውሻን ጥርስ ባጥንት ይፈሩታል። ካልተንከባለለ ቅል አይሰበርም። ጋዛ ሰርጥን ያየ ጦርነት አይመክርም። የአልጀዚራን ዘገባ በቴሌቪዥን መስኮት ገልጦ ማየት ነው፣ ጦርነት ትርፉ ያ ነው። የጦር መሳሪያ ለምኔ፣ ሁሉንም ማረሻና ዶማ አድርጎ ቀጥቅጦ ማጥፋት ነበር ያስብላል። በተለይም ደግሞ እንደዚህ በድሃዎቹና በዘላለም ታዳጊነት ለቀሩት ሀገራት የጦር መሳሪያ ይሉት ነገር ጠንካራ በትር እንኳን አያስፈልግም የሚል መደምደሚያ ላይ ያደርሳል። ይህንን ጦርነት ስናነሳ ለምን ጦርነቱ ተጀመረ ብቻ ሳይሆን ስለምን የዚህን ያህል መቀጠሉ ተፈለገ? ሰላም ሰላም እያሉ የጦር መሳሪያና ጥይት የሚሰፍሩ ሀገራትና መንግስታት እውን የሰው ልጅ ማሰቢያው አእምሮ አላቸው ወይ? ለእነሱ የሚቀር ጥያቄ ነው። እስራኤል በጋዛ ሰርጥ የገባችበትን ጦርነት በእስራኤል ሰካንድ ወር ኦፍ ኢንዲፔንደንስ ብለውታል። ኔቨር አገይን ዊል እስራኤልስ አለው አሪንግ ኦፍ ፋይር ቱ በርን ኦን ዘር ኔሽንስ ቦርደርስ ይላል። በፍጹም እስራኤላውያን የዜጎቻቸውን ሕይወትና ምድር የሚያነዱ ወይም የሚበላ ሳት አይፈቅዱም። ስለዚህ እስራኤል ለሁለተኛ ጊዜ ነፃ የምትወጣበትን ጦርነት እያደረገች ነው የሚል ዘገባ ወጥቷል። ለአስራ ስምንት ወራት የቀጠለው የእስራኤልና የሐማስ ጦርነት ዛሬም ቢሆን እልባት አላገኘም። ለኃጥአን የመጣ ለጻድቃን ይተርፋልን ሆኖ ፍልስጤማውያኑ እስራኤላውያኑ ንጹሐን ዜጎቻቸውን ንብረትና ሀብታቸው ሲወድም ተወልደው ካደጉበት ምድር ሲፈናቀሉና መድረሻተው ሲታዩ፣ እሱ ነው ያለው እውነታ፣ ጋሃዱ ሀቅ። ሐማስ ታጋቾቹን አሁንም አልለቀቀም። ሐማስ ታጋቾቹን ብለቅም ኢዝራኤል አትለቀኝም። ኢዝራኤልም ብትሆን ሐማስ ታጋቾቹን ቢለቅ እንኳን ሐማስን አትለቅም። እንዴት ቢባል ሐማስ ታጋቾቹን ከለቀቀ የሚቀረው ነገር አንድ ነው፣ ያውም ከጋዛ ሠርጥ ንቅል ብሎ መጥፋት፤ አንድም በሕይወቱ ሁለትም በሞቱ። ሐማስ ያንን አይፈቅድም። መላው የፍልስጤም ሕዝብ ያንን አይፈቅድም። በሐማስ መዘዝ መሰቃየቱን ቢያምንም እንኳን የጋዛ ሠርጥ ነዋሪ ፍልስጤማውያን ልጆቹን ሐማስ ውስጥ ያሉትን የነጻነት ታጋዮቹን በምንም መንገድ ሊያጣቸው አይፈልግም ነው የሚባለው። ኢዝራኤል የጋዛ ሰርጥን ፍልስጤማውያን ጠራርጋ ከዚያ ካስነሳች በኋላ ያንን ምድር የመያዟ ነገር ሳይታለም የተፈታ ነው ነው የሚባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕም ቢሆኑ በቅርብ ጊዜ ዊ ዊል ሜክ ኢት ኦር ደ ጋዛ ስትሪፕ ሜዲትሬኒያን ሬቬራ አብለውታል። እሳቸው የመዝናኛ ሰገነት ሊያደርጉት የጋዛ ሰርጥን የተቀበረውን ቦምብና የጦር መሳሪያ ሁሉ ከዚያ አጽድተን ያንን የመዝናኛ ሰገነት እናደርገዋለን ብለዋል። የፈሰሰው ስደም የተቀጠፈው ሕይወትስ በሰው ልጆች ሚዛን ያለው ግምት ይሄ ነው ወይ? ለዚህ ሁሉ አዝናለሁ የሚል ካንገት በላይ የከንፈር እንኳን ንግግራቸው አልተሰማም። ትራምፕ ትልቁ ፍጡር የሰው ልጅ ባለ አእምሮ ኢዝራኤል የሐማስን ስር ለመንቀል ስትል የሐማስን አጋር አባሮችና ዋናዋን የስንቅ ቢሉ የትጥቅቋቷና የመጨረሻዋ ኃይል ናት የምትባለውን ኢራንን ነቅሎ ለመጣላላያም ስሯን አድርቆ ለማንኮታኮት የመቆፈሪያና የመቁረጫ ነገር ሳይቀራት ሁሉንም ጠራርጋና አንስታ ስላ ቆማለች ነው የሚባለው። አጋር አባር ስትል ከአሜሪካ ጋር ተሰልፋለች። ኢዝራኤል ኢራንን ምንቅር ምንጥር አድርጎ ለመጣል ኢራንስ እንዲህ ዋዛ የአገዳ ክምር ነች እንዴ? ወይስ የደረቀ የችቦ ጭራሮ ነች እንዴ? እንደዚህ በዋዛ የምትጣል አገር ናት ወይ? ይላሉ የነገር ሰንጣቂዎቹ። የለም ኢራንም ባልበላ ጭሬ ላፍስስ እንኳ ካለች የሚተርፋት ነገር የለም። አሳ ጎርጓሪ ዘንዶ ያወጣል የሰው ፈላጊ ራሱን ያጣ አሊላል ያገሬ ሰው። ኢዝራኤል የመጀመሪያውን የነጻነት ጦርነት ያደረገችው ከ1948 እስከ 49 ነው። ለ20 ወራት የዘለቀ ጦርነት አድርጋለች። በዚያ ጦርነት ከጎላን ኮረብታማ ስፍራዎች በሰሜናዊ የኔጌቭ በረሃ አድርጎ እስከ በስተደቡብ ካለው ምድር ድረስ የዘለቀ እንደነበረ ይነገራል። አሁንም ኢዝራኤል ሁለተኛውን የነጻነት ጦርነቷን ይዛለች ይሏታል እንዴት የቱን ምድሯን ከማን ለፃ ልታወጣ የሚል ጥያቄ ሲቀርብ ነገር ሰንጣቂዎች ዚም ጋር መለስ ሲሉና የለም የጋዛ ሰርጥን ጽድታ አድርጋ ጥቅልል አድርጋ ወደ መሬት ባንኳ ልትቀላቅለው አይደለም ወይ በዌስት ባንክ ያሉትን የናብሎስን የይሁዳና ሰማርያን የቤታኑን የቤትላሔያና የቤትልሔምን ከተሞች ሁሉ ኢዝራኤል ወደ ራሷ ይዞታነት ልትቀላቅላቸው አይደለም ወይ? ይህንን አስባ ይህንን ወስና ቆም አይለም ወይ ይሏታል። በአንድ ወገን የተሰለፉት የዓለም አቀፉ ማኅበረሰብ፣ ወይም የመንግሥታቱ ድርጅት አባል ሀገራት ደግሞ ዛሬ በወጣ መረጃ እንደውም የፈረንሳው ፕሬዚደንት ኢማኑኤል ማክሮን በመጮቹ ወራት ሀገራቸው የፍልስጤምን እንደ ሀገር የማክበር ጉዳይ ወይም የመቀበል ጉዳይ በይፋ ታሳውቃለች ብለዋል ፍልስጤም ሀገር ናት መንግሥት ናት ብለዋል እስራኤል በበኩሏ ምንድን ያለችው ይህንን የሚፈቅዱ ሀገራት ካሉ አለች ለሐማስ እንደ ልብ መፈንጫ ሊያደርጉን ነው ሳያሸበላ ዝንጀሮ ሲስ ሊያመሻል እንዳይሆኑ ለራሳቸው ያስቡበት ብላለች ኢዝራኤል በመከላከያ ሚኒስትሯ ኢዝራኤል ካትስ በኩል ይሄ እንግዲህ ከመካከለኛው ምሥራቅ ቀጠና ምድር የወጣ የዛሬ አዲስ መረጃ ነው። ሌላው በዚያ ቀጠና ስንቆይ በአሜሪካና በኢዝራኤል እንዲሁም በኢራን መካከል ያለው ውጥረት እጅጉን መጦዙና መካረሩ ነው የሚነገረው። ኢራንም አግድዳለች፣ አሜሪካና ኢዝራኤልም በጥፍራቸው ቆመዋል። ሸሽቼ ላምልጥ የሚል የለም። ሁሉም ጥርስ ለጥርስ ለመጋጨት መሬት በጥፍሩ ቆንጥጦ ይዟል ነው የሚባለው እነዚያ የሰለጠኑ ዓለም ሀገራት መንግስታት ለጦርነት ሲሰግዱ፣ ለእልቂት ህዝባቸውን ሲማግዱ፣ በሰለጠነና ባልሰለጠነ የሚል የቃላት ልዩነት መካከል ያለው ፍቺ ግልጽ አይደለም። ጦርነት አማራጭ ሆኖ እውን በኢራን በእስራኤል እና በአሜሪካ መካከል ጦርነቱ ከተጀመረ አጥቂና ተጠቂ አሸናፊና ተሸናፊ ሲኖረው ይሆን? ኢራን በዚህ ከነገ ወዲያ የሚደረገው የኦማን ድርድር የኒክለር ጦር መሳሪያዎቿን የት ቀረሽ ሳትል ልቅም ንቅስ አድርጋ ማውደም አለባት። ያንን ስታደርግ ደግሞ አሜሪካ እያንዳንዷን ነገር በነቂስ ቆማ ማየት አለባት፣ ማወቅ አለባት። ኢራን ያንን ካደረገች ብቻ ልንግባባ እንችላለን ያለ በለዚያ ግን አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕና የኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ ይሏቸዋል። ታዲያ ኢራን የእሳትና ሲዳ በላ ይወርድባታል፣ ከገና ዳቦም በላይ በእሳት ትቀቀላለች የሚተርፍ ነገር የላትም ሲሉ አስጠንቅቀዋል። ዛሬም ትራምፕ ይህንኑ ነው የደገሙት። እኛ ሙሉ ለሙሉ ኢራንን አደባይተን ውድም ክስም ልናደርጋት ተዘጋጅተናል። ኢራን ቢገባ ትጠንቀቅ አደጋ ውስጥ ነው ያለችው ሲሉ ዛሬም አስጠንቅቀዋል። እንግዲህ ለግዳይ የሚያድኑ ሌላ የሚገድል አዳኝ እንዳለባቸው ሊገነዘቡት ይገባል ይላሉ ነገር ሰንጣቂዎቹ። ይሄ ነው። ከመካከለኛው ምስራቅ ቀጠና ምድር ሳንወጣ ሐማስ የእንግሊዝ መንግሥት ምን ነው ቢተው ቢቀርበት በአሸባሪነት መዝገቡ አስፍሮኛል። ከዚያ የአሸባሪነት መዝገቡ ሳይውል ሳያድር እንዲሰርዘኝ ሲል ጥያቄ አቅርቧል፣ መልእክት ልኮለታል ለእንግሊዝ መንግሥት። ይህንን መልእክት ያስተላለፉት ደግሞ በሐማስ የፖለቲካ ቢሮ ከፍተኛው ሹም ሙሳ አቡ ማርዙቅ ናቸው። ሐማስ አሸባሪ አይደለሁም፣ እኔ የፍልስጤማውያን ነጻነት ታጋይ ነኝ። ለፍልስጤማውያን ነጻነት ሐማስ ፍልስጤማውያን ለሚያምኑበት ነጻነታቸው ኢየሩሳሌምን ዋና ከተማ አድርገው ፍልስጤም በሀገርነት በመንግሥትነት ስትቋቋም ለዚያ ጊዜ ያንን ፀሐይ ለማውጣት የምታገል ነኝ። ስለዚህ ማንም ተነስቶ አሸባሪ ብሎ አይጣፈኝ ሲል መልእክቱን አስተላልፏል። እውን እንግሊዝ ሰምታ ይህንን የሐማስን ጥያቄ መልስ ትሰጠው ይሆን? ከሽብር መዝገቧ ትፍቀው ይሆን? ጥያቄ ነው። военнослужащие почетного караула выдрузили красный штурмовой флаг на ту полерей በቀጥታ ወደ ባልካን ቀጠና ወይም የምሥራቅ አውሮፓ ምድር እንለፍ። የምሥራቅ አውሮፓ ባልካን ቀጠናው ጉዳይ ዛሬም ሌላ እሳት ተነግሮበታል። ሩሲያ ከዩክሬን ባሻገር የዚያን የአውሮፓን ምድር አገራት ልትተገትጋቸው ፑቲን ጥርሳቸውን ነክሰዋል፣ ወገባቸውን በጽናት ታጥቀዋል። አውሮፓውያኑ ይህንን ሲታያቸው እንደ ብረት ምጣድ ላይ ፈንዲሻ መቆሚያ መቀመጫ አጥተዋል። ፍርሃትና ስጋት መኖር ይፈልጋሉ። በምላስ ሌሎችን ማተላለቅና ማጨረስ ቀላል ነው፣ መሰሪነት ነገር ግን ሞቶ ወደ ራስ ሲመጣ ያንን ለማምለጥ መፍጨርጨር ጉልበትንም ስልትንም ኃይልንም ይጠይቃልና ከምን ይገባል። አውሮፓውያኑ ላይ የመጣ ጉድ ነው ፑቲን የመጣው ቢመጣ፣ በዩክሬን ብቻ አይታቀቡም፣ በዩክሬን ብቻ አያቆምም ይሏቸዋል። አሜሪካም ከአውሮፓውያኑ መሰስ ብላ ተነጥላለች። አሜሪካ በምስራቅ አውሮፓ ካሏት ወታደሮች አስር ሺውንም ልታስወጣ ነው። ምን ይበጃል? እዚያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ ይሉት የምዕራባውያኑ የጦር ጥምረት የባለ ሠላሳ ሁለት ሀገራቱ ጡንቻ ከአሜሪካ ውጪ መርዝ የሌለው ባብ ነው። ማስፈራሪያ ብቻ። መርዝ የሌለው ባብ አይናከስም፣ መርዝ ኖሮት አይገድልም። ስለዚህ ኔቶ ከአሜሪካ ውጪ ያ ነው ተብሎለታል። አውሮፓውያኑ አንድም ኃይላቸውን የውስጥ ኃይላቸውን የየምድራቸውን ኃይል የጦር ኃይላቸውን እንኳ በወጉ ያውቁት የሆን ወይ ገንብተው አላበቁም። የሰለጠነና የታጠቀ የጦር ኃይል ይህን ያህል እዚህ ግባ የሚባል የላቸውም ይሏቸዋል። ሁለትም የኔቶን ከአሜሪካና ከካናዳ ውጪ ሰላሳዎቹ ሀገራት የአውሮፓ ምድር ሀገራት ናቸው። ያንን ኃይል ጥቅልል አርገው አሜሪካ አሽቀንጥራ ከጣለችው እኛን ሰበስበሃለን ብለው ቢይዙት ይበጃቸው ነበር። ነገር ግን አውሮፓውያኑ የጦር ስልት ምን አላቸውና ይሏቸዋል። ለማንኛውም ይሄ ነው። ሩሲያ ግን ቆርጣ ቆማለች ነው የሚባለው። አውሮፓውያኑን ጉድ ሳትሰራቸው አትቀርም ነው የሚባለው። በሩሲያና ዩክሬን መካከል ያለው ጦርነት ዛሬም ተባብሶ መቀጠሉን የተነገረው በዚያ ጦርነት የዩክሬን ምድር ስንዘልቅ ከሩሲያና ከሰሜን ኮሪያ ወታደሮች ጋር አንድ ጋር መሳ ለመሳ ሆነው ከ155 በላይ የቻይና ወታደሮችም ሲተገትጉይ ነበር ስትል ዩክሬን ከሳለች። ቻይና የማይታሰብ የፈጠራ ወሬ ስትል ነገሩን አጣጥለዋለች። ዓለም መቼም የጉዳጉድ ወይም የድንቃድንቅ መተወኛ መድረክ ናት ይሏታል። በእርግጥም ይሄ ነው። ሌላው ዛሬ የተሰማው ዜና የዩክሬን የሰው አልባ የጦር አውሮፕላን የሩሲያውን ቲዩቴኒቲዩ አምስሪ ቦምብጣ አውሮፕላን ድሽቅ ምቅቅ አድርጎ አውድሞታል፣ የሚል መረጃ ወጥቷል። ጦርነት አይቆምም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በአዲስ የሥልጣን ዘመን ሐዋርያነታቸው በ24 ሰዓት አስቆመዋለሁ ያሉለት የሩሲያና የዩክሬን ጦርነት በጣም በርካታ 24 ሰዓታትን ዘልቋል። ሄዷል፣ ሄዷል። ፑቲን እንደ አህያ ውሃ ጠጪ ጥርሳቸውን፣ አፋቸውን ዝግት አድርገው ምን ስላቀዱ ምን ለመስራት ስላሰቡ ዝም ብለዋል፣ ይሏቸዋል። ሐሜት ነው። ሌላው በአሜሪካና በሩሲያ መካከል ሁለተኛው ዙር ውይይት በቱርክ ኢስታንቡል ተጀምረዋል። የአሜሪካና የሩሲያ የልኡካን ቡድኖች ኢስታንቡል ገብተዋል። የሁለቱ ልዕለ ሀያላን ሀገራት የልኡካን ቡድኖች በኢስታንቡል የሚመክሩት ስለ ዩክሬን ጉዳይ ወይም ደግሞ ስለ ማዕቀቡ፣ ስለ ሰሞኑ የትራምፕ ቀረጥና ስለ ሌሎች ጉዳይ አይደለም፣ ስለ ሁለቱ ሀገራት የወደፊት ግንኙነት መሻሻልና መጠናከር ነው። ትራምፕ የአውሮፓን አህጉር እንደዚህ በአንድ ጊዜ ፍቅርሽ አለቀና ላይንሽም ጠላሽኝ ያለ ድምፃዊው እንደዚያ በአሜሪካ ሳምባ ሊተነፍሱ እንደ እምቦሳ ጥጃ ከአሜሪካ ስር የማይርቁት የአውሮፓ መንግሥታት ዛሬ በተለወጠው የሪፐብሊካን ፓርቲው ዶናልድ ትራምፕ አስተዳደር ባገኛቸው አስከፊ የቀረጥናዳ ጎድናቸው ተሰብሯል፣ ቆስለዋል፣ ልባቸው ሻክሯል። ከእንግዲህ ትራምፕን ሰው ብለው ላይጠጓቸው። የቸገረው ዱቄት ከነፋስ ይጠጋ አላሉ እንደዚህ ሆኗል። እንደ ታይዋን፣ እንግሊዝ፣ ኢዝራኤልን መሰሎቹ ትራምፕ የሚራራ ልብ ካላቸው ብለው ሊያዋዩቸው መግለጫ ሲያወጡ ይሰማል። እንዲያውም ኔታንያሁም እዚያው ዋሽንግተን ኋይት ሐውስ ድረስ ሄደው አዋይተዋቸው ነበር። ትራምፕ ግን ለኢዝራኤል የረብጣ ቢሊዮን ዶላር የጦር መሳሪያና ጥይት ድጋፍ ቢሰጡም የ17 ፐርሰንት ቀረጥ ከጣሉባት ንቅንቅ ሊሉላት ወይም ሊያወላዱላት አልቻሉም፣ አልፈቀዱም ነው የሚባለው። ልፋ ያለው አንድ እንጨት ያስራል። ወዴን ቢሲ አድማጭ ተመልካቾቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።